ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም። ዛከ ሁወላህ አላህ ማለት እሱ ሲጨንቅህ ሲጠብህ ሲጠብ መሽሎኪያ ቢያበጅልህ የምትመኘው ኃይል እሱ ማን ነው? አላሁ ረቡል ዓለሚን ጭንቀት ሲመጣብህ ሲበረታብህ አላህን ጥረው። አላህ ምን ነው ወስኗል? ከጭንቀት በኋላ ምን ይመጣል? ሰላም ይመጣል። ዩስር

አላ ቀድሪ መሐበት ከሊ አል ነቢይ ላ ለውስጢ ግባ በደብ። ወንድሞች ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም። የሰው ልጅነትን ክብር አናቀውም። የመኖርን ጣዕም እኮ አናቀውም። የህይወት ግብ የለንም እኮ። የጠፋን ሰዎች እኮ ነን። ማን ነው የመራን? ቁርአንን በማን አገኘን? አንድ ባህሪያ እጁ ወደ አላህ ዘርግቷል። ነብዩ አክራም ባዶውን እነኛን እጆቹ ባህዶቸውን ሊመልሳቸው አላህ ሀያ ያደርጋል። ቸር የሆነ ጌታ ነው አላህ ሱብሓነሁ ተዓላ። ምድር ላይ ማንም ደጋፊ የሌለው አንድ ህፃን አስር ዓመት አስራ አምስት አመት ሆኖታል ወላጆች ልጆቻቸውን ይዘው ሲዝናኑ ሲያይ እንኳ እንዴት ነው ልቡ የሚሰበረው? አባቴ ብሎ ሄዶ የሚያወራው የሚያጫውተው ማጣቱ እንዴት አድርጎ ቀልቡን እንደሚሰብረው አስቡት። የዚህ ንጻ ልጅ ልብ አላህ ብቻ ነው የሚጠግነው። ማንም ጠጋኝ የለውም። አላህ የጻፈብህ አይቀርም። ጣሊያንም ሄደ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣል አይ አደለም፣ እዚህ በጥቁር አዝሙድ ትድናለህ፣ ካለ ጥቁር አዝሙድ ውጠህ ትነሳለህ። አንድ ሺህ ዶክተር ስላየም አድንም፣ አንድ ሰውም ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳ ቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱን ስንቱ ይጨርስ ነበርኩ። አላህ ስለ መኖሩ የሚጠራጠር ሙስሊም የለም ማለት ነገር ግን አንዳንድ ወጣቶች ጣቶች ይሄ ፈተና አልፎ አልፎ ይገጥማቸዋል። ስልክም ይደውሉልኛ ሸይጧን ውስጥ መጡ አላህ አለ እንዴ ይላቸዋል። ኢማናቸው ሲደክም እንዲህ አይነት ፈተና የገጠመው አንድ ወጣት ወደ ጃዕፈር ሳዲቅ ጃዕፈር ሳዲቅ ወደተባሉ ትልቅ ዓሊም ፈትዋ ሊጠይቅ መጣ። ያ ሼክ ያኢማም አኽብርኒ፣ አኒላህ ስለ አላህ ንገረኝ። አላህ አለን እንዴ አላችሁ? ቁርአንና ሓዲስ እንዳትለኝ አላችሁ። ቁርአንማ አለነ፣ ሚን ሌላ መን ኢለን ሌላ ሎጂካል ነገር እፈልጋ። ጃዕፈሩ አሳዲቅ ምን አሉት? ኦኬ አሉት፣ ይሄን ተውና በሎጂኩ በመንጢቅ ላስረዳህ አሉት። መርከብ ተሳፍረህ ታውቃለህ አሉት። አወን አላቸው! ታዲያ በመርከብ የሄድ ከባድ ማዕበል መጦ ከቦ አጋጥሞ አካል በትክክል አላቸው። ማዕበሉ በጣም መርከቢቱ ሲያናውጣት ውስጥ አልተጨነቀም? አወን ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አሉት አወን አላቸው። ዛከሁወላህ አላህ ማለት እስኗ ታዲያ ሲጨንቅ ሲጠብ መሽሎኪያ ቢያበጅልህ የምትመኘው ኃይል እሱ ማን ነው? አላሁ ረቡል ዓለሚን የሰው ልጅ ይሰጠኛል ብለህ ራስክ እንዳታዋርድ፣ ክብርህን ጠብቅ። አላህም ብቻ ለመ እሱ እንዲሰጥህ የሚያደርገው አላህ ብቻ። ከሰው ኪስ ያለ ብርና መሬት ውስጥ ያለ ማዕድን እኩል ነው። አላህ ውጣ ካላለው አይወጣ አላህንማሰ ስትጃባ ከምናገኝባቸው ሰዓቶች ውስጥ አንደኛው ጀውፉን ላይ ከሌሊቱ ክፍል አላህ ወደ ሰማዕ ዱንያ ወርዶ ማን ነውም የሚጠይቀኝ የሚልበት ወሳኝ ሰዓት፣ ሰለፎቹ ተነዝሉል ኢላህ የሚሉበት ሰዓት ተነስተ ጠይቀው። ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ።

አንተ መፍጠር ለምን ፈለገ? ወንጀል የማይሰሩማ መላእክቶች አሉት። ከወንጀል ተውባ የማያደርግ ሸይጣን ኢብሊስ አለ። በዚህ መካከል የሆነ መኽሉቅ አላህ ፈለገ። ወንጀል ሰርቱ ወደሱ የሚመለስ የሚታገለው ነገር ያለው ያን አሸንፎ የሚወጣ ከዛ በዛ ሂደት ትግል ውስጥ

ገፉር ነኝ ካለ የሚማር እኮ ይፈልጋል። ተዋብ ነኝ ላ ተውባ የሚያደርግና አላህ የሚምረው ይፈልጋል። ለዛም ነው የፈጠረን። ገፈርቱ ለከ ወላ ኡባሊ ምንም አይመስለኝም፣ እምርልሃለው አለ አንተ ብቻ እስትግፋር አድርግ።